ሴቶች ለመብታቸው ያደረጉት ትግል የሚዘክረው የዓለም ሴቶች ቀን በደማቅ ስነስርዓት በውሳና ከተማ በተከበረበት ወቅት በማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሴቶች የተሰሩ ስራዎች ተጎብኝተዋል። ለምግብነት ከሚውሉ ምርቶች እስከ ዘመናዊ የቤት ውስጥ መገልገያ ቁሳቁሶች በሴቶች ተዘጋጅቶ ቀርቧል። ዕለቱን አስመልክቶ በተዘጋጀው መድረክ ማርች ኤት የዘመናት የትግል ውጤት ነው ያሉት ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ በኢትዮጵያ ታሪክ አድዋን በመሳሰሉ ድሎች ሚናቸው ትልቅ እንደሆነ አንስተዋል። ዘመኑ የከፍታ በመሆኑ በዚህም የሴቶች ሚና የጎላ መሆን አለበት ብለዋል። ማርች ኤት የዘመናት የትግል ውጤት ነው። ማርች ኤት በአንድ ያልተጠነሰሰም፣ ማርች ኤት በአንድ ያልተሳካም ማርች 8 በአንድ ጊዜ ወደ ጎዳና አልገባም። ብዙ ትግል ተደርጓል። ብዙ መስዋዕትነት ተከፍሏል። ሴቶች የታገሉት ለእኩልነት ብቻ ሳይሆን ለፍትህ፣ ለዲሞክራሲ፣ ስርዓት ግንባታ እና ለሀገር ግንባታ ነው። በአድዋ ድል ውስጥ የእናቶች ሚና ትልቅ ነበረ። እናቶች በአድዋ ውስጥ በጣይቱ ትወከላለች። የእናቶች ድል በአድዋ ውስጥ ትልቅ ነበረ የከራ ማራድን እስከ ሀፍቴሞ የታጠቀ የሶማሌ ሰራዊት ወደ ኢትዮጵያ ገብቶ ነበረ። ብዙ የኢትዮጵያ አካባቢዎችን ወሮ ይዟል። በዚህም ጊዜ ብዙ ዝግጅት አልነበረ ነው። እናቶች ከየቦታው ተጠራርተው፣ ወጣቶች ከየቦታው ተጠራርተው፣ እናቶች ስንቅ አዘጋጅተው ልጆቻቸውን መርቀው ሸኝተው ይሄንን ወራሪ ጠራርጎ ለአንዴና ለመጨረሻ ጊዜ ከኢትዮጵያ በማውጣት ውስጥ የሴቶች ሚና እጅግ በጣም ከፍተኛ ነበርና ለሁለቱም ድሎቻችን ምስጋና ለእናንተ ይገባቸዋል። የዘመኑ ጀግና ሴቶች በሀገር ግንባታ፣ በትውልድ ግንባታ፣ በሀገር ሉዓላዊነት የማስጠበቅ ከተረጅነት ወደ ምርታማነት የጀመርነውን ጉዞ በማሳካት እጥፍ ድርብ ኃላፊነት አለባችሁ። ዓለም አቀፍ የሴቶች ቀን ያልሸነፍ ባይነት ውጤት መሆኑን ያነሱት የክልሉ ሴቶችና ሕጻናት ቢሮ ኃላፊ ዘቢባ መሀመድ ናስር አሁንም የሴቶችን ተጠቃሚነት ማረጋገጥ የሚያስችል ስራ መስራት ይጠበቅብናል ያሉት በዓለም ለ114ኛ ጊዜ በሀገራችን ለ49ኛ ጊዜ ለሚከበረው ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል ለሚከበረው ዓለም አቀፍ የሴቶች ቀን እንኳን አደረሳችሁ እንኳን አደረሰ። ቀኑ የሴቶች የስራ ሰዓት መሻሻል፣ የሴቶች ከወንዶች የእኩል ተከፋይነት፣ የሴቶች የምርጫ የመሳተፍና ሌሎች መርት አንግቦ የተጀመረ ሲሆን ዛሬ ላይም በዓለም የተዛባ የስርዓተ ጾታ እኩልነት ጉዳይ በቂ ምላሽ ያላገኘ ጉዳይ በመሆኑ ሲዘከር ይኖራል። ለሴቶች ትኩረት በመስጠት የተጀመሩ ስራዎች ተጨባጭ ውጤት እያመጡ ይገኛሉ። በክልላችን 1 ሚሊዮን 163,185 ሴቶች በ390 ልማት ህብረት በማደራጀት የግንዛቤ የንቅናቄ ስራዎች ተሰርተዋል። ሴቶች በኢኮኖሚው በማህበራዊና በፖለቲካው ዘርፍ ተጠቃሚና ተሳታፊ እንዲሆኑ በርካታ ስራዎች የተሰሩ ሲሆን፣ በመሬት ባለቤትነት፣ በመስኖ ልማት ስራ፣ በሌማት ትሩፋት፣ በእንስሳት እርባታ፣ በበግና ፍየል ማሞከት እንዲሁም በልማት ህብረትና በህብረት ሥራ በመደራጀት 588 ሺህ በላይ ሴቶች ቁጠባ ላይ እንዲሳተፉ በማድረግ ከ398 ሚሊዮን ብር በላይ በማስቆጠብ የማስቆጠብና ወደ ገቢ ማስገኛ ስራ የማሰማራት ስራ ተሰርቷል። በማህበራዊ ዘርፍም የሴቶች የትምህርት ተሳትፎና ውጤት ለማሻሻል የቲቶሪያል ክላስ የማመቻቸት የትምህርት ቁሳቁስ ድጋፍ እንዲሁም አንድም ያልተማረች ሴት መኖር የለባትም በሚል ከ44 ሺህ በላይ ሴቶች ተግባር ተኮር ጎልማሳ ትምህርትን እንዲማሩ ማድረግ ተችሏል። በህዝብ ተወካዮች ምክር ቤት የንግድና ኢንዱስትሪ ጉዳዮች ቋሚ ኮሚቴ ሰብሳቢ አይሻ ያህያ በዚህ ወቅት ባስተላለፉት መልእክት ባለፉት ዓመታት የሴቶችን ኢኮኖሚያዊና ፖለቲካዊ ተጠቃሚነትን ለማረጋገጥ የሚያስችል ስራ መሰራቱን አስታውሰዋል። ማርቼት ሲከበርም በሰሩት ስራ ውጤት ማምጣት የቻሉ ሴቶችን ማበረታታት ይገባል ብለዋል። በሀገራችን የሴቶች እኩልነት ለማምጣት በርካታ ስራዎች የተሰሩ ሲሆን ባለፉት አመታት። መብታቸውን ከማስጠበቅ የፆታዊ ጥቃትን ከመከላከልና ምላሽ ከመስጠት ሴቶችን በኢኮኖሚ ማህበራዊና በውሳኔ ሰጪነት ከማብቃት አንፃር መንግስት በርካታ ስራዎችን በመስራት አበርታች ለውጦች መምጣቱ ተችሏል። የዚህም ዓመት ዓለም አቀፍ የሴቶች በዓል ቀን ስናከብር ከወትሮ በተለየ መንገድ በአካል ከህብረተሰቡ ጋር በመገናኘት ሴቶችን ማብቃት ረገድ የተገኙ ውጤቶችን እውቅና ለመስጠት ላጋጠሙ ተግዳሮቶች በቅንጅት በመወያየት መፍትሄ ለማመላከት የተገኙ መልካም ተሞክሮዎች በመቀመር ወደ ሌሎች አካባቢ እንዲስፋፋ ለማድረግና ሁሉም ባለድርሻ አካላት የራሳቸውን ድርሻ በመውሰድ ሴቶችን በሁሉም ዘርፍ ለማብቃት የበኩላቸውን ሚና ለመጫወት እንዲያስችለን ታሳቢ በማድረግ ነው። ዓለም አቀፉ የሴቶች ቀን በኢትዮጵያ ለ49ኛ ጊዜ ነው የተከበረው። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ሆሳና